እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀው ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። በዚህ ሰዓት እናንተን ስላገኘናችሁ እጅግ በጣም ደስ ብሎናል። የ2024 25 የጣሊያን ሴሪኤ ትላንት በተደረጉ ሁለት ጨዋታዎች ማን ስኩዴታውን እንዳሸነፈ ማን የሴሪኤው ሻምፒዮን እንደሆነ አይተናል። ናፖሊ ለአራተኛ ጊዜ የሀገሩን ሊግ በበላይነት ማጠናቀቁን ያወቀበት ሁለት ጊዜ በማራዶና ዘመን ከዛም ከ33 ዓመታት ቆይታ በኋላ ማራዶናም ካለፈ በኋላ ደግሞ እንደገና በነ ሃቪቻ በነ ቪክቶር ኦስምሄን ጀግንነትና ብርታት ዋንጫ አነሳ። ኔፕልስ ድብልቅልቅ አለች። በጣም በጣም የብዙ የዓለማችንን ክፍል ትኩረት ስቦ የነበረ የደስታ አገላለጽ፣ የሴሪኤውን ዋንጫ በማንሳታቸው ምክንያት የናፖሊ ደጋፊዎች ገብተውበት የነበረውን ስሜት እያንዳንዳችን የምናስታውሰው ይመስለኛል። አሁን እንደገና ትላንትናም ካግሊያሬን ሁለት ለዜሮ በሆነ ውጤት አሸንፈው በነስኮት ማክቶምኔ እና በነ ሮሜሎ ሉካኩ ታግዘው ዋንጫውን አሸንፈዋል። አሰልጣኛቸው እንደዚሁ በጣሊያን ሴሪኤ ከሶስት የተለያዩ ክለቦች ጋር ዋንጫ ያነሳ ብቸኛው ሰው ተብለዋል፣ አንቶኒዮ ኮንቴ። ስለዚህ ትናንት ከማንቸስተር ዩናይትድ ወጥተው ወደ ናፖሊ አቅንተው በሲሪኤው ላይ የሲሪኤው የውድድር ዓመቱ ኮከብ ተጫዋች እስከ መባል ድረስ ስለበቃው ስኮት ማክ ቶምኔ በጣም ብዙ የማንቸስተር ዩናይትድ ደጋፊዎች ሃሳብ እየሰጡ ይገኛሉ። ልጁን እንኳን ቀና ይላሉ። ግን በሌላ በኩል ደግሞ ይህን የመሰለ ልጅ ማጣታችን ኤሪክ ቴናጌ ተጫዋች እንዲሸጥ ከማንቸስተር ዩናይትድ እንዲወጣ ያደረጉበትን ውሳኔ እንደገና ወደኋላ ሄደው አስበው በጸጸት ስሜት ውስጥ እንዲገቡ እየተገደዱበት ነው። ናፖሊ ትላንት ሁለት ለዜሮ በሆነ ውጤት ሲያሸንፍ ስኮት ማክቶምኔ የመጀመሪያውን ጎል አስቆጥሯል ሮሜሎ ሉካኩ ደግሞ ሁለተኛውን ጎል አስቆጥሯል ያ በቂ ነበር ካግሊያሪ ላይ ያስመዘገቡት ድል የጣሊያን ሴሪኤን ለማሸነፍ በዘንድሮ የውድድር ዓመት ሴሪኤውን ለማሸነፍ የናፖሊ ትልቁ ጥንካሬ ተደርጎ የሚወሰደው የተከላካይ ክፍሉ ነው የተከላካይ ክፍሉ በሲሪኤው በጣም አነስተኛ ጎሎች የተቆጠሩበት ክለብ ነው አድርጎታል ናፖሊን። ናፖሊ በአጠቃላይ በ ሰላሳ ስምንት የሴሬ ኤው ጨዋታዎች 27 ጎሎች ብቻ ናቸው የገቡበት። ይሄ የዲቪዥኑ ወይም የሴሬ ኤው ቤስት ያደርገዋል። በጣም ጥቂት ጎል የተቆጠረበት ናፖሊ ነው። አሰልጣኝ ሰር አሌክስ ፈርጉሰን ብዙ ጊዜ ይሉታል እንደምንላችሁ ሊግን ለማሸነፍ ወይም ሻምፒዮን ለመሆን ዲፌንስ በጣም ጥሩ መሆን መቻል አለበት፣ ወይም በሳቸው ትክክለኛ አገላለጽ ዲፌንሱ ሻምፒዮንሺፑን ያመጣልሃል። ጨዋታዎችን ለማሸነፍ ደግሞ ስትራይከሮች ሊያስፈልጉ ይችላሉ ይላሉ። የስትራይከሮች አስፈላጊነት ጌሞች ላይ ውጤት ለማምጣት ነው፣ ግን ላለመሸነፍ፣ ሊጉን ለማሸነፍ፣ ሲዝኑን የውድድር ዓመቱ ሻምፒዮን ሆነው ለመጨረስ ግን ጠንካራ የተከላካይ ክፍል ያስፈልጋል ብለው በተደጋጋሚ በመናገር ይታወቃሉ። አሁን በናፖሊ የሆነውም ያ ይመስላል። ምክንያቱም በመከላከል ወይም ደግሞ ጎል እንዳይቆጠረበት የማድረግ አቅሙ የናፖሊ በጣም በጣም በጣም ጥሩ ስለነበረ ነው የዘንድሮ የውድድር ዓመት ሻምፒዮን መሆን እየቻሉት ሀያ ሰባት ጎሎች ብቻ ናቸው የተቆጠሩባቸው። በአንጻሩ 57 ጎሎችን ነው እነሱ ተጋጣሚዎቻቸው ላይ ያስቆጠሩት። በጣሊያን ሴሪኤ ሌሎች ክለቦች በተጋጣሚዎቻቸው ላይ ያገቡትን የጎል ብዛት መነሻ የምናደርግ ከሆነ የናፖሊ 57 ጎል በሊጉ አምስተኛ ደረጃ ላይ የሚቀመጥ ነው። ሌላው ቀርቶ ከነሱ በአንድ ነጥብ አንሰው ውድድር ዓመቱን ሁለተኛ ሆነው የጨረቱት የሲሞኔ ኢንዛጊ ኢንተር ሚላኖች ካገቡት ጎል ጋር ከተነጻጸረ ኢንተር ሚላን በተጋጣሚዎቹ ላይ ያገባው ጎል በ18 ይበልጣል ከናፖሊ ማለት ነው። ናፖሊ 57 ነው ያገባው። እዛ ላይ 18 ስደምሩበት ኢንተር ሚላን ተጋጣሚዎቹ ላይ ያገባው የጎል ብዛት ነው። ስለዚህ በማግባት አቅም ቢሆን በማጥቃት አቅም ወይም ጥንካሬ ቢሆን ኖሮ ኢንተር ሚላን ከናፖሊ የተሻለ ነበር። ነገር ግን ክለቡ ቡድኑ ወይም የአንቶኒዮ ኮንቴ ናፖሊ የያዘው የመከላከል ጥንካሬ ግን የሲሪኤው አሸናፊ አድርጓቸዋል። በነገራችን ላይ ስኮት ማክቶመን የትናንትና ጎል ማስቆጠሩ ብቻ ሳይሆን ናፖሊ የዘንድሮን የውድድር ዓመት እስኩዴቶ እንዲያሸንፍ ያበረከተው አስተዋጽኦ በጣም ጉልህ እና ትልቅ ስለነበረ የሲሪኤው የውድድር አመቱ ኮከብ ተጫዋች ተብሎ ትልቁን ክብርም እንደዚሁ አግኝቷል። ስለዚህ በመከላከል ጥንካሬው ላይ የተመካው በመከላከል ጥንካሬው ላይ የተማመነው የአንቶኒዮ ኮንቴ ናፖሊ እንደገና ባለድል ሆኗል። ትላንትና በኔፕልስ በጣሊያኗ ተወዳጅ ከተማ በጣም የሶሻላይዜሽኑ በጣም ደስ ይላል ተብሎ የሚነገርለት ከተማ ነው በነገራችን ላይ። ስለዚህ በዚህ በናፖሊ ከተማ የናፖሊ ደጋፊዎች በጣም በጣም በጣም የተለየ የደስታ ስሜት ውስጥ ገብተዋል። ከዚህ በፊት የሚያስታውሱት ሁለት ጊዜ ዋንጫዎችን ሲያሸንፉ ነው። አንድ ጊዜ በ1987 እንደ አውሮፓውያን አቆጣጠር ዲያጎ አርማንዶ ማራዶናን ይዘው፣ በሌላ ጊዜ አሁንም ከዛው ከማራዶና ጋር ሆኖ በ1990 የሀገራቸውን የሊግ ውድድር አሸንፈው ነበረ። በኋላ ዲያጎ አርማንዶ ማራዶና ከሞተ በኋላ ወይም የሱን ሞት ተከትሎ ስቴዲየማቸውን በሱ ስም ሰይመውለታል። ይገባዋል ይላሉ። ከዛ በኋላ የተገኙ ጀግኖቻቸውንም የተለየ ቦታ በመስጠት የተለየ ኳሊቲ አላቸው የናፖሊ ደጋፊዎች። ለምሳሌ ለነ ቪክቶር ኦስሜን፣ ለነ ሀቪቻ አሁን ፓሪስ ሳን ጀርማን ለተቀላቀለው ተጫዋች ከ33 ዓመታት በኋላ የጣሊያንን ሊግ ስናሸንፍ፣ ስኩዴቶ ስንወስድ፣ ወይም ደግሞ የሲሪኤው ሻምፒዮን ስንሆን የእናንተ አስተዋጽኦ ትልቅ ነው ብሎ ለነዚህ ሰዎች በጣም ትልቅ ቦታን ይሰጣሉ። በተመሳሳይ ደግሞ አሁን ያለምንም ጥርጥር ለነስኮት ማክ ተውምኔ ዘላለማዊ ክብር የመስጠት ችግር የለባቸውም አክሮተዋቸዋል እና ዘመናቸውን ሲያከብሯቸው ይውላሉ እስኮት ማክቶኔ በዚህ ድል በጣም በጣም በጣም ተደስቷል ይሄ በጣም ትልቅ ድል እንደሆነ ለሱ ትልቅ ቦታ የሚሰጠው እንደሆነ ነው እየተናገረ የሚገኘው ምናልባት ቤስት ዳይ ኦፍ ብሎታል በቀ በህይወቴ ምርጥ ከምላቸው ጊዜያቶች ምርጥ ከምላቸው እለቶች መካከል አንደኛው ይሄ ነው የሚል አስተያየትን ሰጥቷል እንግዲህ አንቶኒዮ ኮንቴ ከጣሊያን ሲሪኤ በተደጋጋሚ ማሸነፍ ጋር በተያዘ ስማቸው የሚነሳ ነው ነገር ግን ከሶስት የተለያዩ የጣሊያን ክለቦች ጋር ዋንጫን በማንሳት ግን በታሪክ የመጀመሪያው ሰው ሆነዋል። እስካሁን ደግሞ ብቸኛው ናቸው። አሁን የጣሊያን ሴሪኤን ማን እንዳሸነፈው አውቀናል። ነገር ግን የሊጉ ቀሪ ጨዋታዎች በቀጣ ቀናቶችም እንደዚሁ የሚከናወኑ ይሆናል። በዚህ መሰረት ዛሬ አንድ ሰዓት ላይ ቦሎኛ ከዥኖዋ፣ ሶስት ሰዓት ከአርባ አምስት ኤሲ ሚላን ከሞንዛ ጋራ ጨዋታቸውን እያደርጋሉ። ሌሎቹ የሊጉ ጨዋታዎች ደግሞ ነገ የሚከናወኑ ይሆናል። ስለዚህ የናፖሊ ሻምፒዮንነት ትላንትና ተረጋግጧል። ኢንተር ሚላን በዘንድሮ የውድድር ዓመት የሀገሩን ሊግ ማሸነፍ ባይችልም ነገር ግን ደግሞ ሜይ ሰላሳ አንድ ከፓሪስ ሳንጀርማ ጋር የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታን ሚውኒክ ላይ ያደርጋል። አጨብጭቦ ይቀራል ተብሎ አይጠበቅም። ምክንያቱም በዘንድሮ የውድድር ዓመት በቻምፒዮንስ ሊግ ካየናቸው እጅግ በጣም ጠንካራ ቡድኖች መካከል አንደኛው ኢንተር ሚላን ነው። ከባርሴሎና ጋር ባደረጉት የግማሽ ፍጻሜ ጨዋታ ምን ማሳየት እንደቻለ ሁላችንም የምንረሳው አይደለም። ስለዚህ ኢንተር ሚላን የአውሮፓ ቻምፒዮንስ ሊግን ዋንጫ የሚያሸንፍ ከሆነ የትላንትናውን ድል ማጣት ሊክሱት ይችላሉ። ግን የሚገጥሙት ደግሞ ፒኤስጂ ነው። ፒኤስጂ በጣም ብዙ ሰዎች ተስማምተው ዘንድሮ የቻምፒዮንስ ሊግን ዋንጫ ማንሳት ይገባዋል የሚሉት የ ፒኤስጂው አሰልጣኝ ያለምንም ጥርጥር ሉዊስ ኤንሪኬ ይሄ ክብር ይገባዋል። ምርጥ ቡድን ገንብቷል። በተለይ 2025 ከገባ በኋላ በአውሮፓ ላይ አሉ ከሚባሉት ሊጎች ምርጡን ቡድን እንደ ቡድን አውጡ ከተባለ ፒኤስጂን እንመርጣለን የሚሉ በጣም ብዙ ሰዎች አሉ። ስለዚህ እነዚህ እነዚህ ነገሮች ተደማምረው የፒኤስጂ እና የኢንተር ሚላንን ጨዋታ በጉጉት እንጠብቃለን። ኢንተር ሚላን በጣሊያን ሴሪኤ በናፖሊ በአንድ ነጥብ ተበልጦ ዋንጫውን አቷል። ቁጭት ስሜት ውስጥ ናቸው ያሉት በአውሮፓ ቻምፒዮንስ ሊግ ያንን ይክሳሉ አይክሱም፣ ያንን ወደፊት የምንመለከተው ይሆናል። በሌላ በኩል ከተጫዋቾች ዝውውር ጋር በተያያዘ ሊቨርፑል ያው ነገ የፕሪሚየር ሊጉን ዋንጫ በክብር የሚቀበል ቡድን ነው። ምናልባት በ ሌሎች ፕሮግራሞቻችን ላይ የውድድር ዓመቱን የመጨረሻ ጨዋታ በተመለከተ የውድድር ዓመቱን ትዝ የሚሉን ነገሮች፣ በውድድር ዓመቱ አንኳር ነበሩ የምንላቸውን ነገሮች ለማንሳት ጥረት የምናደርግ ይሆናል። ግን ሊቨርፑል ለሚቀጥለው የውድድር ዓመት ራሱን ለማጠናከር የተግባር እንቅስቃሴ ከጀመሩ እና መስመር እየያዘላቸው ካሉ ተጫዋቾች ክለቦች መካከል አንደኛው ነው። ምክንያቱም አሁን ትላንትና በስፋት ሲነገር የነበረው ሊቨርፑል እንግዲህ ዊርትዝን ከባየር ሊቨርኩሰን የማስፈረም እድሉ እጅግ በጣም ሰፍቷል ወደ መሆን እየተቃረበ ነው ያለው። ይሄ ዊርትዝ የሚባለው የባየር ሊቨርኩሰን ተጫዋች ማንቸስተር ሲቲን የሚቀላቀል መስሎን ነበር። ወደዛ በጣም የተጠጋ ነገር ነበር በአብዛኛው ሲነገር የነበረው እና ማንቸስተር ሲቲ ይህንን ተጫዋች ይወስዳል ወይም ደግሞ ሌሎች ባየር ሚዩኒክም ሊወስድ ይችላል ተብሎ ነበረ። ግን ራሱ ተጫዋቹ ዊርትዝ ምን ብሎ ተናገረ? ከጀርመን ቡንደስ ሊጋ መውጣት ይፈልጋል። ከጀርመን ውጭ ላሉ ክለቦች ነው አገልግሎት መስጠት የሚፈልገው ወይ መጫወት የሚፈልገው። ይህንን ፍላጎቱም ተከትሎ የ22 ሁለት ዓመቱን የባይ ሊቨርኩሰንን አታኪንግ ሚድፊልደር ለመውሰድ ማንቸስተር ሲቲና ሊቨርፑል የተሻለ እድላላቸው ሲባል ቆየ። ትናንትና ግን በሰበር ዜና የሚነገረው ፍሎሪያን ዊርትዝ የሊቨርፑል ተጫዋች የመሆን እድሉ ከመቼውም ጊዜ በላይ የሰፋ መሆኑን ነው። ስለዚህ አንስሎት የዘንድሮን የውድድር ዓመት ይህ ነው የሚባል ዝውውር ሳያደርጉ በክረምትም በጥርም የፕሪሚየር ሊጉ ሻምፒዮን መሆን ችለዋል። ለሚቀጥለው የውድድር ዓመት ግን ባለው አይዘለቅም። አዳዲስ ተጫዋቾችን ወደ ቡድናቸው መቀላቀል አለባቸው። ስለዚህም ነው ፍሎሪያን ዊርትዝ ወደ ሊቨርፑል ወደ አንፊልድ ሊወስዱት ያደረጉት እንቅስቃሴ ወይም ያደረጉት ጥረት በጣም በጣም በጣም ጥሩ ተብሏል። ማንቸስተር ሲቲ በዚህ ተጫዋች ላይ ጠንካራ ፍላጎት ነበረው፣ ነገር ግን ኋላ ላይ ምክንያቱ ለጊዜው አልተገለጸም ወይ በዝርዝር አልተቀመጠም፣ ግን ማንቸስተር ሲቲ በተጫዋቹ ላይ ያለውን ፍላጎት ለተወሰኑ ጊዜያቶች ሲያቀዘቅዝ ነው ሊቨርፑል እንደገና በጣም ተስፈንጥሮ ሄደ። ተጫዋቹን የማሳመንን ስራ ሰራ። ይህም እየተሳካለትና መስመር እየተያዘለት ነው ተብሏል። በነገራችን ላይ ይሄ ተጫዋች በጣም ከፍተኛ የሆነ ፍላጎት አለባቸው የሚባሉ ወይም በጣም ብዙ ፈላጊዎች አሉባቸው ከሚባሉ ተጫዋቾች መካከል አንደኛው ነው። ዋን ኦፍ ድ ቤስት ኢን ዩሮፕ ብለው ከሚጠቅሷቸው ተጫዋቾች መካከል አንደኛው ፍሎሪያን ዊርትስ ነው። ይህን ተጫዋች በሚቀጥለው የውድድር ዓመት በአንፊልድ የማየት እድላችን ሰፊ ነው ተብሏል። አርነ ስሎት በነገው የሊቨርፑልና የክሪስታል ፓላስ የውድድር አመቱ የመጨረሻ ጨዋታ በአንፊልድ ዋንጫ በሚቀበሉበት ስነስርዓት ላይ እንግዲህ የመጨረሻው ጨዋታ ላይ ለትሬንት አሌክሳንደር አርኖልድ የሚሰጡት እድል እንዴት ይሆናል? ያ በጣም በጉጉት እየተጠበቀ ነው ያለው። የሊቨርፑል ደጋፊዎችስ ባለፈው የገለጹት ስሜታቸው በቂ ሆኖ ለረጅም አመታት ያገለገላቸውን ትሬንት አሌክሳንደር አርኖልድን በክብር ይሸኙታል ወይ? በኋላ በዝርዝር ለማየት የምንሞክረው ይሆናል። ማንቸስተር ዩናይትድን በተመለከተ የዩሮፓ ሊግ ተሸናፊ ሆኗል። በሚቀጥለው የውድድር ዓመት በየትኛውም የአውሮፓ የክለቦች ውድድር ላይ አይገባም። ማንቸስተር ዩናይትድ ራሱን ለማጠናከር የሚያደርገው እንቅስቃሴ ወይም ራሱን ለማጠናከር ገንዘብ ይኖረዋል የሚል ጥያቄ የብዙዎቻችን ሆኖ ቆይቷል። አሁን እንደሚወጡት መረጃዎች ማንቸስተር ዩናይትድ አዳዲስ ተጫዋቾችን ወደ ቡድኑ ከመቀላቀሉ በፊት የተወሰኑ ተጫዋቾችን መሸኛ ማግኘት መቻል አለበት። ይሄንን የመሸኘት ስራ ወይም አንዳንድ ተጫዋቾችን የማሰናበትን ስራ ሲሰራ ማንቸስተር ዩናይትድ የሚሳካለት ከሆነ ለአሰልጣኝ ሩበን አሞሪም እስከ 400 ሚሊዮን ፓውንድ ምናልባትም ከዛ በላይ በጀት ለዝውውር አሎኬት ሊያደርግ ወይም ሊመድብላቸው ይችላል ነው ለዚህ ክረምት ማንቸስተር ዩናይትድ እስከ 400 ሚሊዮን ፓውንድ ለተጫዋቾች ዝውውር ማውጣት የሚችልበት እድል አለው። ይሄንን ሲያደርግ ግን ማንቸስተር ዩናይትድ የሚጠበቅበት የተወሰኑ ተጫዋቾች ተጫራቾችን መሸጥ ነው። ለምሳሌ አሌሃንድሮ ጋርናቾን እና ማርከስ ራሽፎርድን ወደ ዘጠና ሚሊየን ፓውንድ ወይም ዘጠና አምስት ሚሊየን ፓውንድ የሚሸጣቸው ከሆነ ሁለቱን በመሸጥ ዘጠና አምስት ሚሊየን ፓውንድ የሚያገኝ ከሆነ ማንቸስተር ዩናይትድ አራት መቶ ሚሊየን ፓውንድ የዘውውር ወጪ መመደብ ይችላል፣ ወይም በነጻነት እስከ 400 ሚሊዮን ፓውንድ ለተጫዋቾች ዝውውር ማውጣት ይችላል ነው። ይሄ ሐሳብ ሲብራራ በባለሙያዎቹ የሚያስቀምጡት ለምሳሌ ይሉና አሌሃንድሮ ጋርናቾን 55 ሚሊዮን ፓውንድ እንሽጥ ለማንቸስተር ዩናይትድ፣ ማርከስ ራሽፎርድን ደግሞ በ40 ሚሊዮን ፓውንድ አስቶን ቪላን ወይም ደግሞ የሆነን ክለብ ይቀላቀል። እነዚህ ሁለቱ ተጫዋቾች አሌሃንድሮ ጋርናቾና ማርከስ ራሽፎርድ የማንቸስተር ዩናይትድ አካዳሚ ውጤቶች ናቸው። ከማንቸስተር ዩናይትድ አካዳሚ የተገኙ እንጂ ማንቸስተር ማንቸስተር ዩናይትድ ገንዘብ አውጥቶ በዝውውር ወደ ኦልትራ ፎርድ የወሰዳቸው ተጫዋቾች አይደሉም። ስለዚህ ሁለቱም ተጫዋቾች በመሸጥ ማንቸስተር ዩናይትድ የሚያገኘው 95 ሚሊዮን ፓውንድ ሙሉ በሙሉ ትርፍ ነው። ይሄ ለፒኤስአር ወይም የፕሮፊት ን ሰስተናቢሊቲ ሩል ወይም ደግሞ ፋይናንሻል ፌር ፕሌ ለሚባለው ማንቸስተር ዩናይትድን ጠፍሮ የያዘው ላለው ጉዳይ ትልቅ ትልቅ እፎይታን ያስገኝለታል ነው። ምክንያቱም ይሄ 95 ሚሊዮን ፓውንድ ራሽፎርድን እና አሌሃንድሮ ጋር ናቸውን ሸጦ የሚያገኘው ገንዘብ ሙሉ በሙሉ ትርፍ ተደርጎ ነው የሚወሰደው። ይሄ 95 ሚሊዮን ፓውንድ ከሁለቱ ተጫዋቾች ሽያጭ የሚገኘው ትርፍ ተደርጎ መወሰዱ ምን ታዲያ ያመጣለታል የሚለው ነገር ደግሞ ሲብራራ፣ ለምሳሌ ተጫዋቾችን በሚገዙበት ጊዜ ክለቦች ተጫዋቾችን ያስፈርማሉ። ለምሳሌ ማቲስ ኩናን ከወልቭስ ወሰደ ማንቸስተር ዩናይትድ። ማቲስ ኩናን ለመውሰድ 60 ሚሊዮን ፓውንድ እንዳወጣ ይህንን 60 ሚሊዮን ፓውንድ ሲያወጣ 60 ሚሊዮኑ እንዳለ አይደለም እንደ ወጪ የሚያዝበት የሚያዘው ማቲስ ኩናን ለማንቸስተር ዩናይትድ የሚፈርመው ኮንትራት የአምስት ዓመት ከሆነ ስልሳ ሚሊዮን ፓውንድ እሱን ለማስፈረም የሚከፈለው ክፍያ ኩባንያ በአምስት ይባዛል። ስለዚህ አመታዊ ወጪው 12 ሚሊዮን ፓውንድ ብቻ ነው የሚሆነው። የዚህ አመት ማቲያስ ኩናን ለማስፈረም ማንችስተር ዩናይትድ የሚያወጣው ወጪ 60 ተብሎ ከመያዝ ይልቅ 12 ተብሎ ነው የሚያዘው። ትርፉ ግን አሊሃንድሮ ጋርናቾን እና ማርከስ ራሽፎርድን ሲሸጥ የሚያገኘው ትርፍ ግን ሙሉ በሙሉ ገቢ ተብሎ ነው የሚያዘው። ስለዚህ 12 ሚሊዮን ፓውንድ ከሆነ ይሄንን ተጫዋች ለመግዛቱ ማንችስተር ዩናይትድ ዘንድሮ እንደ ወጪ የሚያዝበት 95 ሚሊዮን ፓውንዱ ለበጣም ብዙ ተጫዋቾች ማስፈረም ተሸንሽኖ ጥቅም ላይ ሊውል ይችላል ማለት ነው። በሌላ አነጋገር አሁንም በሌላ ምሳሌ ለማስረዳት ማንቸስተር ዩናይትድ ከነ ማርከስ ራሽፎርድ እና ከነ አሊያንድሮ ጋር ናቸው በተጨማሪ ሌሎች ተጫዋቾችን ይሽጥ ቢባል፣ ለምሳሌ ብሩኖ ፈርናንዴዝን ይሽጥ ቢባል፣ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ሲቀላቀል ይወጣ ወጫል የወጣ ወጪና አሁን እሱን ሲሸጥ የሚገኘው ገንዘብ ባላንሱ ተሰርቶ ትርፍ ካለው ትርፍ፣ ኪሳራም ከሆነ ኪሳራ ነው የሚባለው። የአካዳሚክ ፕሮዳክት የሆኑ ተጫዋቾች ከራሱ ከክለቡ አካዳሚ የወጡ ተጫዋቾችን ከሆነ ግን እነሱን በመሸጥ የሚገኘው ገንዘብ ሙሉ በሙሉ ትርፍ ተደርጎ ይወሰዳል። ተጫዋቾችን ሲያስፈርም ደግሞ የሚያወጣው ወጪ ለኮንትራት ዘመናቸው ይካፈላል። ይሄ ማንቸስተር ዩናይትድ ነፃነት እንዲያገኝ እድል የሚሰጠው ይሆናል ሆናል ተብሎ ነው የሚጠበቀው። በዚህ መሰረት ወደ አራት አምስት ስድስት ተጫዋቾችን ማንቸስተር ዩናይትድ ሊያስፈረም የሚችልበት እድል አለ። ይሄ ማለት ያደርገዋል ማለት አይደለም። ነገር ግን ፋይናንሻል ፍሪደሙን ግን በዚህ መንገድ ጌን ሊያደርግ ይችላል ነው። ነገር ግን ማንቸስተር ዩናይትድ ለምሳሌ ራስመስ ሆይሉንን 40 ሚሊዮን፣ አሌሃንድሮ ጋርናቾን 55 ሚሊዮን፣ ማርከስ ራሽፎርድን በ40 ሚሊዮን፣ አንቶኒን በ32 ሚሊዮን፣ ጄደን ሳንቾን 25 ሚሊዮን፣ ካዚሜሮን 15 ሚሊዮን፣ ማሌሲያን 8 እንደዚህም ደግሞ ባይንዲርን ደግሞ በ6 ሚሊዮን ቢሸጥ እነዚህ ተጫዋቾች በመሸጥ ማንቸስተር ዩናይትድ እስከ 221 ሚሊዮን ፓውንድ ሊያገኝ ይችላል። ነገር ግን አንዳንዶቹ ደግሞ አስ ፍሪ ኤጀንት ሊወጡ የሚችሉበት እድል አለ። ስለዚህ እንደ ነሊንድሎፍ ኤሪክሰን፣ ሂተን እነዚህ በጣም ትልልቅ የሚባል ደሞዝ የሚከፈላቸው ናቸው። ይሄም ደግሞ የማንቸስተር ዩናይትድን አጠቃላይ ወጪ ይቀንሳል። እንዲህ ያለውን ስሌት በመስላት ማንቸስተር ዩናይትድ የሚሰናበቱትን በማሰናበት የሚቆዩትን በማቆየት ከደሞዝ ወጪውም እንደገና ደግሞ ከዝውውር አተገባበሩም ጋር በተመለከተ የራሱን የተሻለ ስራ ሊሰራ ይችላል። እስከ 221 ሚሊዮን ፓውንድ በሽያጭ ሊያገኝ ይችላል። 86 86.5 ሚሊዮን ፓውንድ ከሚሰናበቱ ተጫዋቾች ደሞዝ ቀሪ የሚደረግ ስለሆነ እሱም ደግሞ የዌጅ ሴቪንግ ብለን ልንወስደው የምንችለው ነው፣ የሚያድነው የደሞዝ ክፍያ ነው። 95 ሚሊዮን ፓውንድ ደግሞ ፒውር ፕሮፊት ማግኘት ይችላል። ቅድም ያልናቸውን የአካዳሚክ ፕሮዳክት የሆኑ ተጫዋቾችን ገበያ ላይ በማውጣት በመሸጥ ነው። ይሄ ለማንቸስተር ዩናይትድ እና ለአሰልጣኝ ሩበን አሞሪም እስከ 400 ሚሊዮን ፓውንድ የዝውውር ወጪ የሚፈቅድላቸው ወይም የዝውውር ነጻነት የሚሰጣቸው ይሆናል ስለዚህ ሰመሩን ወይም የክረምቱን የተጫዋቾች የዝውውር መስኮት ለማንቸስተር ዩናይትድ ታይት እንዳይሆን ማድረግ በዚህ መንገድ ይችላሉ ተብሎ ነው የሚጠበቀው ይሄ አንድ አሪፍ ነገር ነው ማንቸስተር ዩናይትድን በተመለከተ ሌላው ነገር አልሂላል የሳዑዲው ክለብ ብሩኖ ፈርናንደዝ ላይ ያለውን ፍላጎት አሁን ማጠናክሮ ቀጥለዋል አሁንም ለማንቸስተር ዩናይትድ ለተጫዋቹ እስከ መቶ ሚሊዮን ፓውንድ ለማቅረብ አስበዋል የሚሉ ለኔ በግል ለማመን የሚከብድ ነው ተጫዋቹ ደግሞ ደግሞ እስከ 700 ሺህ ፓውንድ ሳምንታዊ ክፍያ ሊከፈለው ይችላል ተብሏል። ይህንን ማንቸስተር ዩናይትድ እንግዲህ ኮንሲደር ሊያደርገው ይችላል። ብሩኖ ፈርናንዴዝ በመኖሩ የሚያገኘው የእግር ኳስ አገልግሎት ወይም የጨዋታ አገልግሎት ውጤታማ ከመሆን ፍላጎት የጋራ ተያይዞ እንዴት ነው የሚለው ነገር አለ። በሌላ በኩል ደግሞ ገንዘቡ በጣም በጣም የሚጠቅም ነው፣ ልጁ የሚገኝበትን ምድሜ ከግምት ውስጥ በማስገባት እንግዲህ። ይህንን የዘገበው ዩናይትድ ዲስትሪክት የተባለ ገጽ ነው። ይህንንም እንደዚሁ አይተነዋል የቶተናሙ አሰልጣኝ አንች ፖስቴ ኮግሉ እንግዲህ ባለፈው ሁለተኛው የውድድር አመቴ ላይ ዋንጫ በላለሁ ብለው ተናግረው በመጀመሪያ በጣም ብዙ ሰው ስቆባቸው ነበር ወይም የማሾፍ አስተያየት ሰጥቶባቸው ነበር በኋላ ግን በተግባር በፕሪሚየር ሊጉ አስራ ሰባተኛ ደረጃ ላይ ቢቀመጥም ሀያ አንድ ጊዜ ቢሸነፍም ቡድናቸው ዩሮፓ ሊግን ዋንጫ አንስተው ይኸው ሰሜን ለንደን ላይ እስካሁን ድረስ ያላባራ የደስታ ገለጻ ላይ ይገኛሉ። የቶተና ሆትስፐርስ ደጋፊዎች በዚህ የፓሬድ ላይ ወይም ጎዳና ላይ ደስታ በሚገለጽበት ሰዓት ላይ በክፍት አውቶቢስ ሆነው ማይኩን ተቀብለው ለአስር ሺዎች ለሚቆጠሩ የቶተናም ደጋፊዎች መልእክት ሲያስተላልፉ ተጫዋቾቻቸውን አመሰገኑ። የቡድን አባላቱን አመሰገኑ። እነዚህ ጀግኖች እነዚህ አንበሶች ናቸው። ይህን የደስታ ቀን ለእናንተ የሰጡት እነሱ እናንተን እናንተም እነሱን ማመስገን ይገባችኋል ላሉ ደጋፊዎቹን አመሰገኑ። ያንን አስታወሱ። ሁለተኛው የውድድር ዓመት ላይ የሆነ ነገር እናሸንፋለን ብዬ ስል ተስቆብኝ ነበረ እንደ ቁም ነገር አልተቆጠረም ነበረ፣ የሚል አስተያየት ሰጥተው ይኸው ግን ተግባራዊ ተደርጓል። ይኸው ግን ድሉን አመጣ ነው። ሁለተኛው የውድድር ዓመት ላይ ዋንጫ እናሸንፋለን ብለን ቃላችንን በተግባር ኖረነዋል አሉ። እዛ የተሰበሰቡ ተጫዋቾች፣ እዛ የተሰበሰቡት የክለቡ ደጋፊዎች በጣም ከፍተኛ የሆነ ጭብጨባ፣ ከፍተኛ የሆነ ድጋፍ ለሰውየው ወይም ለአሰልጣኙ ንግግር አደረጉ። የመጨረሻ ግን የምነግራችሁ መልእክት አለኝ አሉ አሰልጣኝ አንጅ ፖስተኮግሉ። የመጨረሻው መልእክቴ ብለው የተናገሩት ነገር እንደገና ለሚቀጥለው የውድድር ዓመት እሳቸው የሚኖሩ ከቶትናም ጋር የሚቀጥሉ ከሆነ ሌላ የድል ቀጠሮ የያዙበት ነው። ኦል ደ ቤስት ቴሌቪዥን ሲሪስ ሲዝን ሲሪ ኢዝ ቤተር ዛን ሲዝን ቱ በሁሉም ምርጥ በሚባሉ የቴሌቪዥን ተከታታይ ድራማዎች፣ ተከታታይ ፊልሞች ላይ ሶስተኛው ሲዝን ከሁለተኛው ሲዝን ይልቅ የበለጠ ያማረ ይሆናል አሉ። ይህንን ወደ ቶተናም እውነት ስናመጣው ሶስተኛው የውድድር አመት ላይ በሁለተኛው የውድድር አመት ከሰጠናችሁ ከዩሮፓ ሊግ ዋንጫ በላይ ጠብቁ፣ የተሻለ ነገር ደግሞ በሦስተኛው የውድድር አመት ከቶተናም ጋር ልሰጣችሁ ዝግጁ ነኝ አሉ። ያኔ ድብልቅልቅ አለ። አብረቸው በባሱ ላይ የነበሩ ተጫዋቾችም እንደዚሁም ደግሞ ቡድኑን በክብር ሊቀበሉ ጎዳና የወጡ የቶተናም ደጋፊዎችም ሶስተኛውን የውድድር አመት ከዚህ የአሰልጣኝ አንቺ ፖስቲኮግሎ ንግግር በኋላ በጣም በጣም በጣም የናፈቁት ይመስለኛል። በእርግጥ ለቶተንሃም ስፐርስ ሦስተኛው የውድድር ዓመት ከሁለተኛው ይልቅ ከዘንድሮው ይልቅ የበለጠ ደማቅ ይሆን ይሆን። ደማቅ መሆን ማለትስ ምን ማለት ነው? ፕሪሚየር ሊጉን ማሸነፍ፣ በአውሮፓ ቻምፒዮንስ ሊግ ውጤታማ መሆን፣ ምን ማድረግ ማለት ነው? ይህንን ጥያቄ እየኖርን የምንመልሰው ይሆናል ደግሞ ትንሽ ቆይት ብለን መልሰን ስለምናገኛችሁ፣ በያላችሁበት አሁንም ሰላሙን ሁሉ ለእናንተ እንመኛለን። ላይክ በማድረግ ሰብስክራይብ በማድረግ እና ሊንኩ ለሌሎች በማጋራት ይበልጥ እንድንበዛ ማገዛችሁን ቀጥሉ። አብራችሁን ስለነበራችሁ በድጋሚ በጣም እናመሰግናለን። ኢትዮጵያ ለዘለ አለም ትኖር። 2010